እንደምን አመሻችሁ ተመልካቾቻችን። ለዕለቱ የቢዝነስና እና ምጣኔ ሀብት ዘገባዎች መስከረም አዲሱ አብሬያችሁ ቆይታ አደርጋለሁኝ። በቅድሚያም ከኢትዮጵያ ንግድ ባንክ የውጭ ሀገራት ገንዘብ ምንዛሬ ተመንና ከብሔራዊ ባንክ ያገኘነውን የወርቅ ዋጋ እንዲሁም የነዳጅ ዋጋ ተከታትለን እንመለስ። መንግስት የነጋዴውን የግብር ጫና ለመቀነስ የፖሊሲ ማሻሻያዎችን ማድረግ ይችላል ሲሉ የምጣኔ ሀብት ባለሙያው ምክረ ሀሳባቸውን አቀረቡ። ከዚህ ጉዳይ ጋር በተያያዘ የአዲስ አበባ ከተማ አስተዳደር ከንቲባ ዳነች አበቤ በከተማዋ ከሚገኙ ነጋዴዎችና ግብር ከፋይ ማህበረሰብ ጋር ውይይት አድርገዋል። ተጨማሪ ያለን በኢትዮጵያ የግብር ከፋይ ማህበረሰብ ቁጥር ከጊዜ ወደ ጊዜ ቢለያይም ከፍተኛ መሆኑን መንግስት በተለያዩ መድረኮች ሲገልጽ ይደመጣል። ይሁን እንጂ በእነዚህ ግብር ከፋይ ዜጎች በክፍያ ወቅት ከመጉላላትና ሌሎች ብልሹ አሰራር ጋር በተያያዘ ቅሬታዎችን እንደሚያነሱ አሻም ከዚህ ቀደም ገቢዎች ቢሮውን አነጋግራ በሰራችበት መግለጹ አይዘነጋም። ቢሮው የግብር ከፋይን ማህበረሰብ የሚያጉላሉና በብልሹ አሰራር ጥፋት ደርሽባቸዋሉ ያላቸውን ሰራተኞችና አመራሮች ላይም የ2017 ዓመት የዘጠኝ ወራት የስራ አፈጻጸም ሪፖርቱን ባቀረበበት ወቅት ተጠያቂ ማድረጉ መግለጹም ይታወሳል። ከዚሁ ጋር ተያይዞ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በከተማዋ ከሚገኙ ነጋዴዎችና ግብር ከፋዮች ጋር ተወያይተዋል። በዚህም ውይይት በግብር ከፋዮች በኩል የተነሱ ጥያቄዎች ተነስተዋል። የግብር ከፋፈል ሂደትን በተመለከተ የሙስና ስራዎች እየተሰሩ እንደሆነም ለዚህም ጉዳይ ምን ያህል ትኩረት ተሰጥቶታል? ሲሉ ግብር ከፋዮች ጥያቄያቸውን አቅርበዋል። ገቢዎች አካባቢ ላይ ያለው ነገር ብልሹ አሰራርን ለመቀነስ እንዴት ነው እሱ አስራ ምናምን የተባለውን አስራ አምስት ሚሊዮን ክፍል የተባለውን ግብር ወደ ሰባት ያመጣው ያባለሙያ። ከተደራደረ በኋላ እንዴት ሊያመጣው ቻለ? መጀመሪያ አሰራሩን ማን ነው እሱን መፈተሽ አለበት። ከዚህ ጉዳይ ጋር ተያይዞ አሻም የምጣኔ ሀብት ባለሙያ የሆኑትን ሙሐመድ ጋዳፊን በግብር አከፋፈል ወቅት የሚታየውን ብልሹ አሰራር ለመቀነስ ምን መደረግ አለበት ስትል አነጋግራለች። የምጣኔ ሀብት ባለሙያው ሙሐመድ ጋዳፊ ለአሻም እንደገለጹት ከሆነ አሁን አሁን በኢትዮጵያ እየታየ ያለው የግብር አሰባሰብ ሁኔታ መሻሻል አለበት ያሉ ሲሆን፣ ለዚህም ደግሞ መንግስት የፖሊሲና ማዕቀፍ ማሻሻያዎችን ሊያደርግ ይገባል። ካልሆነ ግን ነጋዴው ማህበረሰብ ላይ የሚደርሰው ጫና ከፍተኛ ነው ሲሉ ሙያዊ አስተያየታቸውን ሰጥተዋል። ድሮ እንደ ብርጭ ወራ የነበረው ዛሬ ግን ኖርማል ሆኖ በድርድር ግብር በድርድር እየተከፈለበት ያለ ጉዳይ ስለሆነ ግድ ነው። ሊያማርር የሚገባው የኑሮ ጫናው ማለ አንድ ያለው መንግስቱ ፖሊሲዎች፣ የንግድ ፖሊሲዎች አሉት። ሰራሮችን በትክክል በቁርጠኝነት ወደ ማህበረሰቡ መውረር ነው። እንደገና ከጥቂቶች ነጋዴዎች ይልቅ አጠቃላይ የንግዱ ማህበረሰብ ማብዛት ነው የሚያስፈልግ የዛን ጊዜ ሁሉም ግብር ከፋይ በሚበዛበት ጊዜ የብዙዎች ጫና ይቀላል። መንግስትም ደግሞ የበለጠ ነገር ያገኛል። ምክንያቱም ግብር የሚገበረውም በሰላም ነው። መንግስትም ስለዚህ የሰላምን ጉዳይ አጠናክሮ ይሄንን እንግዲህ ግብር ጫና ለሁሉ ኢትዮጵያዊ እንዲደርሰው ማድረግ ነው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ ከከተማዋ ነጋዴዎች ጋር ባደረጉት ውይይት መንግስት በግብር ክፍያ ወቅት የሙስና ወንጀል የሚሰሩ ባለሙያዎች ላይ ክትትል አድርገው እርምጃ እየወሰደ እንደሚገኝና አሁንም ሙስናና ብልሹ አሰራር በሚሰሩ ባለሙያዎች ላይ እርምጃ እንደሚወስድ ገልጸዋል። ገቢዎች ቢሮ ብቻ እኮ ዘንድሮ የተቀጣውን በየጊዜው ሚዲያ ላይ እናወጣ፣ ስሙን አጋልጠን ፎቶውን አጋልጠን ተከታተሉ እንጂ ከነ ፎቶ እጅ ከፈንጂ ሲያዝ እጅ ከፈንጂ ብለን፣ ካልሆነ ደግሞ በመረጃ ሲደርስበት መረጃውንና ፎቶግራፉን አውጥተን እያጋለጥን ነግበኔ እንዲባል ማለት ነው። እሱም መቅጣት ብቻ ሳይሆን ሌላውም እጁ እንዲታቀብ ለማድረግ ነው። ችግር ያለባቸውን ደግሞ ጠንክራቸው አጋልጣችሁ ካልሰጣችሁን ችግሩ ይከርምባችኋል። አያይዞም ከንቲባ አዳነች አቤቤ እንደተናገሩት በከተማ የሚታዩ አዳዲስ መሰረተ ልማቶች የተሰሩት በግብር ከፋዩ ማህበረሰብ ኃይል መሆኑን ጠቁሞ ለዚህም ነጋዴውን ማህበረሰብ አመስግነዋል። እነኚህ የሰራናቸው መሰረተ ልማቶች ከመሬት ተነስተው የተሰሩ አይደሉም፣ ወይም በፍላጎት ስለፈለግን ያገኘናቸው አይደሉም። ሌላ ሀገር አልረዳንም፣ የተለየ ድጋፍ አላገኘንበትም። በእናንተ ግብር የተሰራ ነው። የአብዛኛዎቻችሁ ቀና በጎ ፈቃደኛ ግብር ከፋይ መሆን ባይኖርበት ኖሮ ከየት ይገኛል? ስለዚህ እኛ እንደ ከተማ አስተዳደር እናመሰግናቸዋለን። በግብር ከፋዮችና ሰብሳቢዎች በኩል የሚደርሰውን የሙስናና ብልሹ አሰራር በተመለከተ መንግስት በኃላፊነት እየሰራ እንደሆነም ተመላክቷል። ዓለም አቀፍ ወዳገኘናቸው ዘገባዎቻችን ስናልፍ በከፍተኛ ሁኔታ የካካዋ የምርት ተፈላጊነት መጨመሩ ጋር ተያይዞ አንድ ቶን ከ9000 የአሜሪካ ዶላር በላይ እየተሸጠ መሆኑ ተጠቆመ። አፍሪካ በአውሮፓ ገበያ ላይ የምታቀርባቸው የካካዋ ምርቶች የሚጣሉ ቀረጦችን ተቋቁሞ ከፍተኛ ገቢ እያስገኘ ነው ተብሏል። በዚህም አንድ ቶን የካካዋ ምርት 10000 የአሜሪካ ዶላር ለመሸጥ ታቅዶ 9764 ዶላር መሸጡ ነው የተገለጸው። ለካካዋ ምርቶች መወደድን እንደ ምክንያት ነጻነት የተጠቀሰው የአውሮፓ ሀገራት ካካዋን ከአፍሪካ በመግዛት ከፍተኛ ቸኮሌት ምርት በማምረትና ለውጭ ገበያ እያቀረቡ መሆኑ ተመላክቷል። ከአፍሪካ ከፍተኛ የካካዋ ምርት አቅራቢነት ቀዳሚነት ስፍራውን የያዙት ሀገራት ደግሞ ናይጄሪያ፣ ኮትዲቫር፣ ካሜሩንና ጋና መሆናቸውን ያስቀምጠው የናይራ ሜትሪክ የተሰኘው ዓለም አቀፍ የበይነ መረብ መገናኛ ብዙሀን ነው። ዶናልድ ትራምፕ በአውሮፓ ላይ የጣሉትን የ50 በመቶ ታሪፍ ለአንድ ወር አራዘሙ። ፕሬዚዳንቱ ከአውሮፓ ህብረት ፕሬዚዳንት ኦርሱላ ቨንደርሊን ጋር ውይይት ካደረጉ በኋላ ሰኔ ላይ ተገበራል ያሉት ውሳኔ ወደ ሐምሌ እንዲዘዋወር መወሰናቸውን ገልጸዋል። ቀጥተኛ ድርድር አድርገናል ያሉት ትራምፕ አጥጋቢ ስምምነት ላይ ለመድረስ ጊዜ ያስፈልጋል ያሉ ሲሆን የተራዘመበትን ምክንያትም አብራርተዋል። ፕሬዚዳንቱ ከአውሮፓ በሚገቡ ምርቶች ላይ የጣሉት ቀረጥ ባለፈው ሳምንት ከ30 በመቶ ወደ 50 በመቶ ከፍ ማድረጋቸውም ይታወቃል ተገልጿል። ይህ በእንዲህ እንዳለ የአውሮፓ ህብረት የንግድ ኮሚሽን አውሮፓን ለማዳን አራት ሳምንታት አሉን ሲሉም ገልጸዋል። የህብረቱ የንግድ ኮሚሽነር ማሮስ ሰብኮቪች ከአሜሪካ ሁሉን አቀፍ የንግድ ጦርነት ተከፍቶብናል ሲሉም ተናግረዋል። አሜሪካ በአውሮፓ ገበያ ላይ 50 በመቶ ቀረጥ መጨመሯን ያስታወቁት ሰብኮቪች አውሮፓን የምናድንበት ወሳኝ ጊዜ ላይ እንገኛለን ብለዋል። የትራምፕ አስተዳደር የጣለው ታሪፍ ምክንያታዊና ግልጽነት የጎደለው ነው ሲሉም ተችተዋል። ዘገባው የአይሪሽ ኤግዛማይነርና የኢንዲ ኢንዲፔንደንት ነው። ተመልካቾቻችን የቢዝነስና መጣን በዘገባዎቻችን በዚሁ ተጠናቀዋል። ስለተከታተላችሁን እናመሰግናለን። መልካም ምሽት